የመስዳኛ ዝግጅት ጎን ለጎን አለ። ለምታደምጡን እስኪ በቲቪም በምስልም አለን ለማለት ያህል ነው። ጎን ለጎን ነው። በድምፅም በምስልም አለን። በሁለቱም ይዘናቸው ዛሬ ከኢትዮ ኤፍኤም ለየት ያሉ ወሬዎች መሀል ብዙ ሰው ሲያወራበት ሲነጋገርበት ያጋጠመኝ የአዞ ስጋ ጉዳይ ነው። ምንድን ነው የእናንተ ስጋ ጉዳይ የእናንተ ስጋ ጉዳይ አዞ፣ የእናንተ ስጋ ጉዳይ። ኢትዮጵያ ያዞ ስጋን ለሽያጭ ልታቀርብ ነው፣ ሽያጭ ልትጀምር ነው። ያዞ ስጋን ስጋው ይሸጥ፣ ኤክስፖርት እናደረጋለን እንዴ? በፊትም አሁን እዚሁ ሊሸጥ ነው። ሬስቶራንት ቢጤ አሁን እንግዲህ ያዞ ስጋ የሚያዘጋጅ እና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት ነው የሚለው መረጃ ከሶርሱ ነው፣ ከዛው ከሶርሱ አዞ ትወዳለን አዞ በጣም ነው የሚጨንቀኝ። ዘመዶቹ አሉ፣ በነገራችን ላይ የወንድሜን ስጋ። በነገራችን ላይ ሬስቶራንት ውስጥ አንድ የተጻፈ ነገር ያለ ብዙ ጊዜ አዞ መውሰድ ይቻላል ይላል። አዞ ትደነግጣለህ ብሎ ልወስድኝ ነው ብለህ እሱ ነገር። አሁን ሲሪየስ ነው፣ ሊመጡ ነው ብሎ። በጣም እኮ የሚገርመው እኔ ኬንያ ውስጥ ካርኒቨር የሚባል አንድ ሬስቶራንት አለ፣ የሁሉም አይነት ስጋ የሚሸጥበት ነው። እና የያዘው ስጋ ቀመሱኝ መጀመሪያ የወንድም ሽን ስጋ በኋላ እርስ በርስ ተበላላን ብዬ እንዲሁ ሲጸጽ ምን ይላል? በእናትሽ አዞ አንድ ነው። ትንሽ ቀመስኩና መጨረሻ ላይ ስጋ በላ አይደሉ አዞዎች፣ አምሮዬ ላይ መጣ። ይሄ አዞ ምን በልቶ ሊሆን ይችላል የሚለው ነገር ሲመጣ አልቻልኩትም፣ ከዛ በኋላ መቀጠል። አዞ ምን ቢበላ አንቺ የበላሽ አይከብድሽም። አዞ ምንም ይብላ እሱ ሀሳቡ አዞ ስለበላው ነገር ነው እንጂ አንቺ አዞን በላሽ አይደለም። ዛሬ በጣም ብዙዎች መነጋገሪያ ሆኗል። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኘ እንግዲህ ለኛ ጣቢያ ነው የተናገሩት። ለኢትዮ ኤፍ ኤም ማብራሪያ ሰጥቷል። በአርባ ምንጭ ከተማ የአዞ ምግብ ቤት ለመክፈት እንቅስቃሴ ጀምረናል ብለዋል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን ገልጸው አቶ ዳዊት ጥናት ተደርጎ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም አሁን ካለንበት ጊዜ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት ፍላጎት አለ የሚል ነው። የውጮቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ተናግረዋል። አሁን ላይ ግን በሀሳብ ደረጃ እንጂ ጉዳዩን ገና ወደ ተግባር አልተገባም ብለዋል። እንግዲህ 2500 አዞዎች እንዳሏቸው አሁን ተናግረው አሁንም ሰፋ ባለመልኩ እንግዲህ እነሱንም ደግሞ በብዛት እንዲራቡ ለማድረግ ጥረት ይደረጋል ተብሏል። ስለዚህ በሚቀጥለው አንድ ዓመት ምናልባት ኢትዮጵያ በአርባ ምንጭ የመጀመሪያ የሆነውን የአዞ ሬስቶራንት ለመክፈት እንቅስቃሴ እያደረገ ግን። አዎ ቱሪስት የሚበዛበት አካባቢ ስለሆነ አርባ ምንጭም ሲሄዱ አዞ እርባታውን ያሉ የአዞ ስጋን የሚመገቡም ነው የሚሆኑት፣ እና ጥያቄ ያቀርባሉ ተብሎ መገመቱ እኔ ግን ዶላር ለማግኘት ተብሎ አሁን፣ አንድ ሀገር የራሷ ባህል አላት የራሷ መገለጫ አላት። ቱሪስቶችማ ብዙ ነገር እኮ ይፈልጋሉ፣ ብዙ የሚፈልጉት ነገር አለ ማለት። ዶላሩን ብቻ እያየን የእነሱን ፍላጎቱ ብቻ እያየን የምንንቀሳቀስ ከሆነ ግን የማንነት ቀውስ ውስጥ የሚገባ ይመስለኛል። የባህል ቀውስ፣ አዎ በቃ የባህል ይሄ ለምሳሌ ቤት በትላላቆቹ ሃይማኖቶችን ቢኬት ይሄ የሚደገፍ አይመስለኝም አይመስለኝም እና ከዛ አንጻር እንዴት የሚስተናገደው? ዶላሩ ሊገኝ ይችላል፣ ዶላሩ ሊገኝ ይችላል። እንደውም እኮ አሁን ለምሳሌ ኬንያ ሄደው እኛ ነው አዞ ምግብ ስጋ ሲበሉ እኮ ከኬንያው ጋር የሚያነጣጥሩት ወይ ከሌላ ቦታ። ከዛ ይልቅ ግን የራሳችንን ነገር ማቅረብ ብንችል እኛን ሊያስታውሱን የሚችሉት በራሳችን ነገር ነው። ኢትዮጵያ የበላሁት እንዲህ አይነት ምክንያቱም አሁን ፕሮሞት ያላደረግናቸው ብዙ ነገሮች አሉ ይመስለኛል። በጣም ብዙ በምግብ ደረጃ ስትሄድ እንደውም ባለፈው ደቡብ የሄድን ጊዜ አዋሳ ላይ በጣም ዝነኛ የሆነ ምግብ አለ። አዲስ አበባ ላይ የማይታወቅ በጎመንና በስጋ የሚሰራ እንዲህ እንዲህ አይነት ምግቦች አሉ። ግን የበሬ ስጋ ነው። አራጁም፣ አቅራቢውም ወር ደግሞ ሻጩም፣ ምኑም ሳይሳቀቁ ለየት ያለ አዲስ ጣብ ዴሊቨር ማድረግ የሚቻል ይመስለኛል። ሌላ ደግሞ ዶላር ፈልገን ነው ይሄን የምናደርገው አይደል? ወደ አርባ ምንጭ የሚሄዱት ቱሪስቶች የአዞ ስጋ እንብላ ብለው ተነስተው አይመጡም። ከዛ የተለየ ነገር እናገኛለን ብለው የሚያመጣቸው የሚችል ነገር አይደለም። ወይል ሲመጡ ስጋ ለምን አታረጉም ሊሉ ይችላሉ፣ አይደለ? እርባታውንም ምኑን ሲያዩ ግን አዞ ስጋ እንብላ የሚለው ሀሳብ አያመጣቸውም እነሱን ወደ ኢትዮጵያ። እንደዚህ ከሆነ ቆይ አዞ ስጋውን ማቅረብ ቱሪስቶች ይፈልጉታል እና እናድርግላቸው ከተባለ ቱሪስቶች የራቁት ዳንስ በጣም ነው እኮ የሚፈልጉት።

አው ግን አይ ከነበርንበት ስታንድ ቆይ አዞ ስጋቸው፣ ይሄ ግን የምንሸረሽረው ለምሳሌ የተሳለስንባቸው ነገሮች አሉ አይደለ፣ ባህል ሃይማኖት ብለን እስከዛሬ ያልፈቀድናቸው በሀገር ደረጃ መንግስታትም ሲቀያየሩ ያልፈቀድናቸው ነገሮች አሉ። ሰው እንደዚህ አይነቱን ነገር ስንፈቅድ ለሌሎቹ የሆነ ሀሳብ እየሰጠን ነው። እናንተም ብትሞክሩት እኮ ምናልባት እሺ ሊባል ይችላል። አሁን ይሄ ስለተፈቀደ ያኛውም እሺ ሊባል ይችላል የሚል አሁን ምናልባት በዚህ አስተሳሰብ ውስጥ ተራማጅ አይደለም አይደሉም አይነት አስተሳሰብ ሊመጣ ይችላል። አንዳንዱ ደግሞ እንደ በዚህ ድህነት ላይ በቃ ምንም ነገር ተሰርቶ ምናምን ነው ሊል ይችላል። ግን አዎ ዶላሩ ሊያስፈልግ ይችላል። ዶላሩን የምናመጣበት ሌላ ግን ማንነታችንን ሳይሸረሽር ሌላ ሀሳብና የምናቀርበው ወይ ቱሪስቶችን የምንይዝበት ጉዳያት ተናሉ ማውራት የሚፈልግ ይመስለኛል። እኔ ማን ነው? ቆይ አራጁ ማን ነው? ከሳፊው ከውጭ ነው የሚመጡት። እሱ አልተገለጸም። ሰሪው እራሱ ግን ከውጭ ነው ይመጣሉ። ማን ነው የሚያቁላለው?

በተለይ በረሃብ በነበሩበት ጊዜ ጫማ ቀቅሎ እስከ መብላት ያደረሰ ረሃብ ስላጋጠማቸው ከዛ በኋላ ማንኛውንም አራት ነገር አራት እግር ያለው ጉዳይ ከጠረጴዛ ውጭ ይበላሉ። ጠረጴዛውን ቅጠሉን በልቶ ጨርሰው ጠረጴዛውም በልቶ ትንሽ ረጠብካለ አዲስ ጠረጴዛ ከሆነ ማለት አማራጭ ስላጡ ቀሉ ቀሉ በችግር ውስጥ ስላለ ከችግር ውስጥ ለመውጣት ነው። ከዛ አሁን የተባሉት በቃ ማንኛውም ለመኖር የኛ ደግሞ ስትሄጂ በጣም ትልልቅ ረሃቦችን አስተናግደን እንኳን እንደውም የአብርሃም ወልዴ ዘፈን ላይ እነ ክሽነካን ካደመጣችሁት ጥጃውን ላለመንካት ልክ ነው። የልጆች የሆነ በቃ የአብሮ አደግ ስለሆነ ጥጃው ስሙን ሊወጣለታል ወይ ቡሬ ወይ ምናምን ይባልና፣ እሷንም በቃ ልክ እንደ አጎት፣ እንደ አክስት ልጅ አይነት ነገር እሷን አንነካም ምናምን ብሎ እዛ ጋ አርዱ እኮ ወላሩ ማሳለፍ እና በእንዲህ አይነት እምነት ውስጥ ኖረን ኖረን ስለመጣን እንዲህ አይነት አያቶች እና አባቶች ያሳድጉ ሶሳይቲ ስለሆነ ለዛ ነው ይሄንን ነገር ቶሎ መቀበል የሚከብደው። እርግጥ ነገ የሚመጣው ትውልድ እኛ ግን መሀል ላይ ስላለን ግለመቀበልም ለቶማቀንልእህ ለን ይጎትተናል። ይሄ ደግሞ ዘመናዊነን የሚወድ ላይ ይጎትተናል። እኛ ግን ከላላን አሁን እዚህ ትውልድ አሁን ለነገ አይደለም የምናቀብለው። የእኛ መላላት በዚህ ልክ እየሄደ ከመጣ ልናጣው እንችላለን። ልጆቻችን ጋር እዛ ጋር የነበረውን ፕራይድ፣ እዛ ጋር የነበረውን ማንነት የምናቀብላቸው ከሆነ እየለሰለሰ ነው የሚሄደው እና ልናጣው እንችላለን። አሁን የአረብ ሀገራት በጣም ደስ የሚሉኝ በቃ ሐላል የሆኑ ጉዳዮች አሉ። በመንፈሳዊ ህይወት ላይ አይደራደሩ። የተጻፈ ነገር ብቻ ነው የሚሆነው። ከዛ ውጭ ለምሳሌ እኔ ዱባይ በደንብ አውቃታለሁ፣ እና እዛ ፕሮሞት የምታደርገው ምግብን በተመለከተ ለምሳሌ የቻይኒዝ ሬስቶራንት ልትሄድ ይችላለ ምናምን፣ ግን እንደዚህ ወጣ ያሉ ነገሮችን አታገኝም። አሁን ሲ ፉድስ አሉ መሸጫዎች አሳዎች አሉ የአሳ አይነቶች አሁን ሲ ፉድስ ተብለው ሌሎች ሀገራት ላይ የሚሸጡ አሉ እና የተወሰኑትን ኤዲት አድርገው አሁን ቅድመ ይሁን ብዙ አይነት ስጋ የምታገኝበት ቦታ ላይ እንዲህ አይነት ስጋዎችን አታገኝ የባብ ስጋ አይገኝም ወይ አሁን ያዞ የፈረስ ወይ የውጣ አይሸጥም አይደለ ግን ቻይኒዝ ሬስቶራንት ነው ግን የሀገሪቷን ባህልም ህግም አክብሮ ነው የሚንቀሳቀሰው። ሲ ፉድ ብሎ ከሲ ውስጥ የሚወጡ ሬስቶራንት ኮ ቅርንጫፍ ኖሮች ቻይና ውስጥ አሁን የምትላቸውን ነገሮች አካቶ ሊሸጥ ይችላል። ወደዚህ ደግሞ ሲመጣ ነው ምንድን ነው፣ ለምሳሌ ኢትዮጵያ፣ ለምሳሌ ወደ አረብ ሀገራት የምትልካቸው የስጋ አይነቶች አሉ በግ ቀንድ ከብቶች እኔ ጨምሮን እአሁን ብራዘር እኔን ጨምሮ ቀን የለህማ አልተላክም። ቀን እንዳልዋ ነው እና አሁን ቻይና ብትሄጅ አንድ ጓደኛዬ ምን አጋጠመው መሰለሽ? እንትን ቋንቋ ችግር እና ይሄ በግ ነው ወይ ስጋው ለማለት ሺፑም አያውቁም ችክንም አያውቁም ምናምን አያቁም። በድምፅ ነው የምትግባቢው። የዶሮ ድምፅ ማውጣት ካቃለአለአለምፍየል ነው አለ አሁን ተግባባን። ይሄ በግ ነው ብሎ ሲጠይቅ አይ ፍየል ነው፣ በድምፅ ነው የምትግባባው። እና የሆነ ቦታ ስገባ አለ ሳየው ስጋ የሚቆርጠው ሰው እዚህ ጋር መስቀል አርገ ክርስቲያን ነው። በቃ ሳይ በቃ ሳይ በሬ ጠብስ አዘዝኩኝ። ቁጭ አልኳለ ገና እየመጣ ገና እየተጠበሰ እያለ ሽታውም ትንሽ ዊርድ ሆነብኛል። ለመጠየቅ ብዬ ምንድን ነው አልኩታል ነው። ኦ እዚ ራፕ ራፕ አሜሪካን ራፕ ራፐሮች ሃይማኖቱ ተከብሮ ሳይሆን ራፐሮች እነ ጄይዚ ምናምን ስለሚያደርጉ እነሱን ለመምሰል ነው። ለካልኳልስትብያለዚ ነ ቦታ ላይ ነገር ያጋጥማልወገጥማ ያውቅም አንተ ለምሳሌ ብዙ ወደ አሜሪካ ስትሄድ ሌላም ሀገራቶች ስትሄድ የተለየ ምግብ ገጥሞ ያውቃል? ከኢትዮጵያ አልነገሩኝም። አንዴ በልቻል የእንቁራሪት። እንዴት ቀለል አደረግሻት ነገሩ? አዙ ይበላል እንቁራሪት ፈረንሳዮች ገብቷል። አሁን ጭቅጭቁም መሰላችሁ የጾም ሰው በአብዛኛው እንግዲህ ያው እዚህም በዛም ጥሩ ያልሆነ ነገር አይደለም ምናወራው ጊዜውን ላይ ጠበቅ ይችላል ይችላልና፣ ምን አይነት ነገር ነው አንዳንዶች ኑሮ የተወደደብን የምንበላው ሁላችንም አንድ አይነት ነገር ስለሆነ ነው። አዳዲስ ነገሮችን እንሞክር እንጂ የሚል አካል አለ። አሁን አድማጮች ድምጽ ቢሰጡ በዚህ ላይ፣ አንዳንዱ ደግሞ አው የምንበላው ራሱ ይሁንና ምርቱን እናብዛ እንጂ ሌላ ነገር ውስጥ አንግባ የሚል አለ። ለማንኛውም ወደ ስኪ ደምደም ተከፍቷል። በሀሳብ ነው፣ ገና በሀሳብ ነው። ልክ አሁን ካለንበት አንድ አመት በኋላ እንግዲህ በአርባ ምንጭ የአዞ ሬስቶራንት ለመክፈት ዝግጅት ተደርጓል። ሌላው ምናልባት አርባ ምንጭን ሊጎበኝ የሚሄድ ሌላው ደግሞ ቱሪስትስ፣ ሌሎች የአርባ ምንጭ ሬስቶራንቶች ውስጥ እንዴት አምኖ ነው የበግ ጥብስ የሚበላው እሱም ያዙ ጥብስ ከበዛ አይ ያዙ ጥብስ ብዙ ሰው አይ እኔ እኔ ግን ሰይፉ ቅድም ያለውን ሬስቶራንቱ ትርፋማ የማይሆንበት አግባብ ሰፊ ነው የሚሆነው። ምክንያቱም አዲስ ነገር ሊሞክር ነው። ብዙ ጊዜ ቱሪስቶች የሚመጡት ጩካሜ ሊበሉ ነው የሚመጡት። እነ ዱርሳሜን ሊበሉ ነው የሚመጡት። የኛ የሆኑ የሚጣፍጡ ለየት ያሉ ነገሮች ሊበሉ የቱሪስቶች ጥያቄ የምናስተናግድ ከሆነ ወደ ራስ ዳሽን ደግሞ ሲሄዱ ዋሌ ያረዱን ሊሉ ነው። ጭላዳችንን እንዳይነኩ፣ ጭላዳችንን እንዳይነኩ በየቦታ የቀሩን የቀሩን ዋሊያም የፍየል ዘር ነው ያለውና እሱ የሚታረግ ይባል። በዚህ አጋጣሚ እንደው አደራ ለማለት ነው። የሀሳብ ነፃነት ከሆነ ይሄ ነው ሀሳቡን፣ በሀሳብ ሞግቶ ኧረ ልክ አይደለም የሚል ካለ ደግሞ ሊነግረን ይችላል።